ማስን እንዶ አይምሮ ቢስነሽ ነው? ቤታቸው ድረስ ሲደሽ ይነገርሻቸው። ይቅርታ፣ በጣም ይቅርታ፣ ዝና ይቅርታ ትበይኝ። ምን ሲሰራ አይተሽው ታውቂያለሽ? እውነት ይህን ሁሉ ገንዘብ ከቤተሰቦች ሰቦች ወርሶት ነው? ስማ፣ ያው የሆነ የሆነ ስራ ይሰራል ግን አይነግረኝም። ሉላ በደንብ ጋሽ ቤቱን አልሸጠው እንኳን አንቺ ልጅ። ግን አንዳንዴ አንዴ ሰራተኛ መሆንሽን ተረሻዋለሽ ይመስለኛል። ሁሉንም ነገር የሚነግርሽ ነው እንዴ የሚመስልሽ? እንካል አናትሽን ሳልልሽ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናል የቤተሰቦች እንደምን አላችሁ? ከዚህ ቻነል አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። በማን አለብኝነት ሀገርን የሚበጠብጠው ዝና አሁን ላይ ፍጻሜውን በእጇ አድርጋበታለች። ማህሌት ማህሌት ምን እንደሚሰራ ምንም የምታውቀው ነገር የለም። ድብል ወንድሜ ምንድነው የገጠመው? ወዴት ነው የገባው? ወንድሜ ማበረነው አይደለም እንደዚህ የጠፋው ቢያንስ ቢያንስ ከሁሉም ነገር ቢርቅ ከልጁ ሊርቅ አይችልም። ስለዚህ ወንድሜ የሆነው ነገር አለ በማለት ትኩረቱን ማህሌት ላይ አድርጓል። ማህሌት ደግሞ ስግብግብነቷ ዝና ከዚህ በፊት ስለ ብሩኬ ነገር ስላለ ቤቱ እንዳልተሸጠና የሆነ ነገር የሚያውቀው ነገር እንዳለ ስለነገራት ማህሌት ደግሞ ይህንን ፍንጭ በመያዝ ወደ ቤት የክስ ወረቀት በመመስረት ወደ ቤት ብሩክን በድጋሚ በመክሰስ እስር ቤት ለማስገባ በስግብግብነት በችኩልነት በሄደችው የዝናን ፍጻሜ በጩ አድርጋበታለች በዚህም የተናደደው ዝና ማህሌትን አውቋታል ማህሌትን ምናቤ ሲባል እንደዚህ ትስገበገበያለሽ እኔ አድርጊ ሳለለሽ ከእኔ ትእዛዞች ምን ሲባል እንደዚህ ታደርጊያለሽን ደግሞ ዝና እኔ የማውቀው ነገር የለኝም። እኔ የማውቀው እኮ አንተ እኔ እኮ ያደረግኩት አንተ የነገርከኝን ነገር ነው። ከዛ ውጭ ያደረግኩት ነገር የለኝም። ምንድን ነው ስህተቴ? ስትልም ነበር። ትብል ወንድሜ የሆነው ነገር አለ፣ ዝም ብዬ አልቀመጥም እጅና እግሬን አጣጥፎ። ከዚህ በኋላ አሁን ችግሩን ማጣራት አለብኝ በማለት መድብል ከሁሉም ነገር ጀርባ አሁን እየተከተለ ይገኛል። በዚህም ደግሞ ቅድሚያ ያደረገው ቅድሚያ ትኩረቱን ያደረገው ወደ ማህሌት ነበር። ቅድስቴ መድብል ወደ ቤት ሲመጣ መድብል መሀል የመታ ነበር ብላት ነግረዋለች እሱም ደግሞ ምን አመጣት ለመሆኑ፣ ምንፈልጋን የመጣችሁ ሲልም ይጠይቃታል። እሷም ደግሞ የክስ ወረቀት አምታለች እየጨነቃት ይሄን ነገር ነገረችው። እናም ደግሞ ብሩ ከኛ ጀርባ እንዴት እንደዚህ ያደርጋል፣ እንዴት እንደዚህ ሊያደርግ ይችላል? ያሉትንም ነገር ሁላቸውም ከጓደኛው ከሞገስ ጀምሮ ለምን እኔና ደሂቶ እሱ ደግሞ አሁን ቤቱን አልሸጠውም ቤቱን ለራሱ አደረገ፣ እኔን ቁልቁል ሰዶ በማለት ደግሞ ሞገስም በሌላ በኩል ተቀይሞታል። ሉላ አየሻ አይደለ? ተመልከቺ፣ እኔ ለጓደኛ ሀብት ንብረቴን ሁሉ ነገሬን መስዋዕት ሁኜ፣ እሱ ግን ከእኔ ጀርባ እያካበተና ለራሱ እያደገ ነበረ በማለት ቁጣውንና እንደተቀየመው ይነግራታል። ሉላም ደግሞ ሞገስ፣ ተረጋጋ። ምን ሆነሃል? እሱ ለራሱ ቢያካብትና ለራሱ ቢቀየር የራሱ የሆነ ነገር ቢዝ ከኛ ተደብቆ ምን ይገርማል? የሚገርመው ባያደርግ ነበር። ምክንያቱም አንተ እኮ ዝናን የሚያክል ትልቅ ጠላት አመታህበታል በማለት እሷም ደግሞ ዝናን ጠላት ያደረግክበት አንተ ነህ እንጂ እሱና እሱ ከየት ይተዋወቃሉ በማለት ትመልሰዋለች። እሱም ደግሞ አስከትሎ ዝና፣ ቆይ ግን ሉላ፣ እኔ አንድ ነገር ማወቅ እፈልጋለሁ። ስለ ዝና ምን የምታውቂው ነገር አለ? አሁን እኮ እኔ ወደ ውጭ በወጣሁበት ሰዓት መድብልን አግኝቸው ነበር። መድብል ጋር ስንገናኝ ደግሞ ምንድን ነው ስራው፣ እስኪ ንገሪኝ። እንዴት እንደመጣ ባላውቅም ከፊታችን ላይ መጣ። የዛሬውን መድብላ ትርፎኛል። እሱ ባይኖር ኖሮ ወይ ወንጀል ውስጥ ገባ ነበረ፣ ወይም ደግሞ ይገለኝ ነበር። ለዛሬ እሱ አትርፎኛል አለና አስከትሎም ደግሞ ስለ ዝና ይጠይቃታል። እሷም ይኸውልህ ሞገስ፣ እሱ ስራው ስራው አንድና አንድ ወንጀል ብቻ ነው። ለምሳሌ እኔ ላይ ያደረገውን ግብ ተመልከትላለች። እሱም አስከትሎ ደግሞ እሱንማ ተመልክቼ ነበረ መተዳደሪያው እና ቋሚ ስራው ምን እንደሆነ ይጠይቃታል። እሷም ደግሞ የተለያዩ ወንጀሎች አሉ የተባሉ ወንጀሎች ጋር እንደሚሳተፍ ትነግረዋለች። ፍራታ ማህሌትን እስኪ ገንዘብ ስጭኝ ትላታለች። ማህሌት ላይ ፍራታ የገንዘብ ምጫናት፣ ቤቷ አንድም ቀን አታሳድራትም ነበር ሽረፍራፊ ገንዘብ ባትሰጣት ኖሮ ቤቷ አንድም ቀን አታሳድራትም ነበር። ለመሆኑ እስኪ ዛሬ ጋብዥኝ ትልና ጥያቄ ጠይቃታለች። እሷም ደግሞ አንድ ቦታ አብረሽኝ ከሄድሽ ጋብዝሻለሁ ትላለች። እንደማትሄድ እርሷ ስለምታውቅ እሷም የት ነው ምንድን ነው? ፍራታም ግብዣው ምናምኑ ሁሉ ነገር ነገር ያልሽ ነገር ይቅርብኝ፣ እኔ ገንዘብ ነው የምፈልገው በእጅ ጥሬ ገንዘብ ስጭኝ ትላታለች። ማህሌትም ሳታቅማማ አሁኑን እሰጥሻለሁ ብቻ ነ ሄድ ከኔ ጋር በማለት ያጻፈችውን ወረቀት ወደ እነ ቅድስት ትወስዳለች። ለቅድስትም በመሄድ እያተፈጠረውን ነገርና ብሩክ ቤቱን እንዳልሸጠው ስለዚህ እኔ ደግሞ ክሴን እቀጥላለሁ። ቅድስትም ደግሞ እኔ አልገባኝም ጋሼ፣ እንዴት ይህንን ሊያደርግ ይችላል? እኛ የምናውቀው ቤቱ እንደተሸጠ ነው። ጤና የለሽም እንዴ? በማለት መልሳት ነበር። አየሽ አይደለም አንቺ ሰራተኛና ሰራተኛ ብቻ ነች። አንቺ ግን ሁሉንም ነገር እሱ የሚነግርሽ መስሎች ነበር። ለማንኛውም ቤቱ አልተሸጠም፣ ስለዚህ እኔም ደግሞ ክሴን እቀጥላለሁ፣ ገንዘቤን እፈልጋለሁ በማለት ደግሞ እንደምትከትል ትነግራታለች። ድስ ሞረከቱን ተቀብላ በፍጹም ሊሆን አይችልም ቤቱ እንደተሸጠና ምሳሌ የታገመችው በዚህ እንደሆነ እናውቃለን፣ የተባለችውን ነገር ቅድስቴ መቀበል አቅቷታል። ማህሌት ዝናን የግሏ ማድረግ ትፈልጋለች። ከእሱ ጋር መኖር እንደምትፈልግ እንደምትወደው፣ ገንዘቡን እንደምትወድለት እና ምርጡን እንደሆነ በተደጋጋሚ ስትናገር ነበር። ኤፍራታ ደግሞ ለመሆኑ አንድ ጥያቄ እስኪ ልጠይቅሽ፣ ማህሌት ለመሆኑ፣ ዝና ምንድነው የሚሰራው? ብላ ትጠይቃታለች። እሷ ምን የማውቀው ማቀው ነገር የለኝም፣ ምንስቲ ስራ ምንስ፣ እኔ ምን አገባኝ? የምቻከ ከገንዘቡ እንጂ ብላለች። አንድ ሰው የሚወደውን ሰው ሰው ከሆነ ስለሚሰራው ስራ ጠንቅቆ ማወቅ ይጠበቅበታል። ምክንያቱም ያ ሰው ማጅራት መች ቢሆን እንኳን ያ ሰው ማጅራት መቶ የሚመጣልሽን ገንዘብ ተቀብለሽ መብላቱ ለአንቺ ለወደፊትም የሚገጥምሽ ነገር ያውጣ ፈንታ ስለሚሆን ማንኛውም ሴት በዚህ ነገር ብዙም አትደራደርም እንደ ማህሌት አይነት ባህሪ ያለው ሰው በስተቀር። እሷም ደግሞ አስከትላኔ ስለገንዘቡ ገንዘቡ የሚያገባኝ ነገር የለም ግን እኔ የማውቀው የባለሀብት ልጅ እንደሆነና ከቤተሰቦቹ ውርስ እንዳለው ነው የማውቀው። እናም ደግሞ አልፎ አልፎ በስልክ ሲሰራ አየዋለሁ ብቻ ብላ አቅበስ ብሰዓት አልፍላታለች። አዎ እውነታው ማህሌት ምንም የምታውቀው ነገር የለም። እሷ የምታውቀው ከዝና የምታውቅለን ነገር ቢኖር፣ በግልጽ የምታውቅለን ነገር ቢኖር የሞገስ ጠላት መሆኑን እና ሉላን እንደሚፈልግ ሉላን ካላገኘ ጤናማ እንደማይሆንና ሞገስን መግደል እንደሚፈልግ ይህንን ብቻ ነው ስለዝና የምታውቀው ነገር አንድ እና አንድ ግልጽ ነገር የምታውቀው ነገር ቢኖር እሷም አልገባኝም ግን በማለት ፍራታ ማልፋታለች ሞገስ ለቅድስቴ በመደወል ቅድስቴ እንዴት ነሽ ዛሬ ስለ ብሩቅ ምንም አዲስ ነገር የለም ወይ በማለት ይጠይቃታል እሷም ደግሞ የደረሳት ወረቀት እንዳለ ከማህሌትና ቤቱ አልተሸጠም ያለችውን ነግራው ነበር እሱም ይህንን ተቀብሎ አንዳንድ ነገር ስለጓደኛው ከመጠየቅ ይልቅ ወደ ሌላ አጠምዞታል። ጓደኛዬ በፍጹም እንደዚህ አያደርግም። ምን ስገጥሞት ይሆን? ከዚህ ጀርባስ ምን ሲሆን እኛ እያየን ቤቱ እንደተሸጠ እናውቃለን ብሎ አልጠየቀም። ሞገስ ሞገስ ወዲያው ነው የተቀየመው። እኔ ለሱ ግልጽና ግልጽ ነኝ። ገንዘቤን ሁሉ ልጁን ተአሳክሞ እንዲመጣ ያለኝንም የሌለኝም ሁሉ እንዲሁም ደግሞ ድሃ የሆንኩት በሱ ነው ብሎ ያስባል። ሁላቸውም የሰሙትንና የተመለከቱትን ነገር ተቀብለው የራሳቸውን የተለያየ አመለካከት የተለያየ ግምት ሰተውታል። ወንድሙ መድብል ግን እኔ ወንድሜ እንደዚህ ሆኖ ጀና ጣጥፍ አልቀመጥም ብሎ ነበር። ማህሌትም ያመጣችውን ወረቀት ቅድስት ስት ነግረው ይች ሴትዮማ የምታውቀው ነገር አላት ከዚህ ጀርባ እሷ እንዳለችበትና ወንድሜ ምን እንደገጠመውና ምን እንደሆነ በደንብ አድርጋ ታውቃለች። ስለዚህ አለቃትን በማለት ወደ እሷ ምርቶ ነበር። በጣም በሚገባ የኤፍራታን ቤት አውቀዋለሁ። ኤፍራታ ጋ ነው የምትኖረው፣ ኤፍራታ ጋ አደርሳለሁ አሁኑኑ በማለት ተስማምታ ነበር። ዝና ግን ከመድብል ጋ አላደረሳትም። አዲስ ነገር ከማሌት የጠበቀው ዝና የሚቀጣጠሩበት የሚገናኙበት ቦታ ተቀጣጥረው ተገናኝተው አዲስ ነገር ስለ ሞከስና ስለ አንዳንድ ነገር

መርዶውን አስቀድሞ ሰማ። እሷም ደግሞ የት ነበርሽ ሲላት እኔ እና ብሩክ ቤት እኮ ሄጄ ነበር በማለት ድል እንዳደረገ ሰው ትነግረዋለች። እሷ በእርግጥ መልካም ነው ያደረገችው። እሷ ይሄንን ባታደርግ ኖሮ ስለ እሱ አይጋፈጥም ነበር። አሁን መቀመቅ ወርዳለሁ በዚህ ነገር ማህሌት ዋጋ አስከፍልሽ አለሁ በማለት እዛው ደግሞ እሱ ለመድብል ሳያደርሳት ከመድብል ሳያደርሳት እኔ ውጭ ረስሽ አለው ብሏታል። እሷም እባክህን እኔ ምንም የማቀኝ ነገር የለኝም፣ ምንድነው የምታወራው አንተ አንተ ንብረትሽን መጠየቅ ትችያለሽ ብለኸኝ የለ እንደ ያለች እየተከራከረችው ነበር። እሱ ግን ሌላ የሚያውቀው ነገር ስላለ እናማ ስለዚህ ወረቀቱን ይዘሽ የተንከራፈብሽ ጌድ ቤቱ እንዳልተሸጠ ከተናገርሽ አንቺ ይህን ሚስጥር ከአንቺ ና ከኔ ውጭ ማንም የሚያቅሰው የለም ስለዚህ ተጠያቂ እንደምትሆኝና ለጥያቄዎችሽ መልስ ደግሞ እኔ ማስገባቴ ስለማይቀር እኔ ከግምሁ ከሌላ ሰው አላደረስሽም አሁን ነው መጨረሻ። መድብል ለፖሊስ ከመጠቆሚ በፊት አሁን ሁሉም ነገር ትናገራታለች እያለ እየደናፋ ወደ ማህሌት ይዶላታል። ማህሌት ደግሞ ማንም ገላጋይ የሚረዳት ሰው እንኳን በማይገኝበት ቦታ በዝና ጃርፋለች። ከዚህ እንኳን ብትተርፍ አሁን መድብል አያሳርፋትም። ምክንያቱም ያደረገችው ነገር፣ ያወጣችው ሚስጥር በቀላሉ የሚታለፍ አይደለም። ሞገስ ጓደኛ ወደ ሌላ ነገር ቢገለብጠው ወንድምየው ግን ይሄ ነገር እና ደግሞ ዝና የሚሰራው ነገር አለ ማለት ነው ዝና መሬት ቆፍሮ መሬት በታች እንኳን ብትገቢ፣ ስለዛ ነገር አጣርቶ ይደርሳል። ስለዚህ ዝና ማን ነው? ይሄ ሰውዬ ምንድን ነው ምክንያቱ? ሞገስ ሀገር ቀይሮ እንኳን ሄዶ ዛ በነበረበት ሰዓት ማንም የማያውቀው ቦታ አካባቢ ለአካባቢ ሀገር ለሀገር እየቀየረ፣ ሆኖም ግን እሱ ያውቅበታል። ስለዚህ ዝና ማን ነው እያለ ስለ ዝና አሁን ማወቅ እፈልጋለሁ በማለት መድብል በትልቁ ተነስቶበታል። ዝና ዝና አሁን ፍጻሜው በቅርብ ነው። ፍጻሜውን በእጇ አድርጋበታለች ማለት፣ የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ውድ እና የተከበራችሁ ቤተሰቦቼ፣ ስለምታበረታቱኝ፣ ሁሌም ከጎኔ ስለሆናችሁ፣ በእርቺ ስለምትሉኝ ከልብ አመሰግናለሁ። እንዲሁም ደግሞ ለቤቴ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ